ኢንሻአላህ እና እንዴት ናችሁ? ጅሙዓ እንዴት ነበር? ከእኔ ጋር አልሀምዱሊላህ ሁሉም ሰላም ነው። መልካም ጅሙዓ ይሁንልን ለሁላችንም ኢንሻአላህ እና ቤተሰቦች ቤተሰብም ይሆናችሁ ቤተሰብም ያልሆናችሁ ላይክ አድርጉልኝ ሰብስክራይብ አድርጉልኝ። እሺ አውቃለሁ ዩቲዩብ በጣም እንተበያት እንደ በፊቱ ቶሎ ቶሎ ቪዲዮስ ስለማለቅም ስለማልከታተለውም በጣም ራሱ ወንት ነው ቪው ራሱ በጣም ቀንሷል ግን አበረታቱኝ ውሸት ወንድሞቼ በተቻለኝ አቅም ከአሁን በኋላ አልጠፋም እናንተም አበረታቱኝ ኢንሻአላህ እና ሰብስክራይብ አድርጉኝ ላይክ አርጉ ሼር አርጉልኝ ትንሽ ቦታው እንኳ እስከሚመለስልኝ ድረስ ማለት ነው እና እንዴት ናችሁ እናንተ ሁሉ ሰላም ነው ወይ ስራ ጤና ሁሉ ሰላም ከእኔ ጋር አልሐምዱሊላሂ ረቢል ዓለሚን ሁሉም ሰላም ነው እና ዛሬ እስኪ ጅማን ሰላም ለበላችሁ ብዬ ነው። ኢንሻአላህ አልጠፋም ከአሁን በኋላ አበረታቱኝ። አበረታቱ ቤተሰብ ያልሆናችሁ ቤተሰቡ ነው። ያው ደግ እንደላ ራስ ነውና ላይክ አርጉልኝ፣ እሺ። ሰብስክራይብ አርጉኝ፣ አበረታቱኝ። በጣም ነው ማመሰግነው ለምታበረታቱኝ እህቶቼ እና አበረታቱኝ እላለሁኝ። ያው ለመዘየ ነው ዛሬ እንኳን የመጣሁት ተዘጋጅበትም አይደለም